ታምመዋል የኦሮሚያ ቱሪዝም ኮሚሽነር ሌሊሴ የካንሰር ህመምን በጀግንነት እየተጋፈጡ ነው አዲስ አበባ የኦሮሚያ ቱሪዝም ኮሚሽን መሪና በዓለም አቀፍ ደረጃ ተጽዕኖ ፈጣሪ ከሆኑት ሴቶች መካከል አንዷ የሆኑት ኮሚሽነር ሌሊሴ ጅማ የካንሰር ምርመራ እየተደረገላቸውና ኬሞትራፒ ህክምና እየተከታተሉ መሆኑ ተሰማ ኮሚሽነር ሌሊሴ ይህንን አስቸጋሪ እውነት በራሳቸው ማህበራዊ ትስስር እየተዋጋው ነው በሚል መልእክት ይፋ አድርጓል። ይህ የድፍረት ቃል ተስፋ ጽናትን ለአድናቂዎቻቸው አስተላልፈዋል። የኬሞትራፒ ህክምና ደግሞ ጸጉርን ጨምሮ በሰውነት ላይ ባሉ ጸጉሮች ላይ መርገፍ ሊያስከትል ይችላል። ሆኖም ግን ህዝቡ ያስተላለፍ ያለው መልእክት የእርስዎ እውነተኛ ብርሃን የሚመነጨው ከአእምሮ፣ ከልቦና ለክሊሎ ካበረከቱት አስተዋጽኦ ነው። ውጫዊ ነገር ሁሉ በዚህ የጀግነት ትግል ፊት ዋጋ የለውም የሚል ነው። ኮሚሽነር ለሊሴ ለኦሮሚያ እድገት ቁልፍ ሰው ከመሆናቸው በላይ ለብዙዎች አርአያነት ምንጭ ናቸው። በፍጥነት እንደዳኑና ሙሉ ጤንነታቸው እንዲመለስ እንመኛለን በማለት በርካቶቹ መልካም ምኞታቸውን እየገለጹላቸው እንደሚገኙ ጀምረ ነው። በአሁኑ ሰዓት ህክምናቸውን እየተከታተለው እንደሚገኙ ጀምረ ነው። እያደረሱን መረጃዎችን በማስመልከት ነው ለእናንተ ይላቸው መጣሁት ሚኪታ ቦረን ፎን ሰብስክራይብ በማድረግ ወቅታዊና አጫጭር መረጃ አግኙ። ለሰዓታት ካሉ አጫጭር መረጃዎች ይህን ይመስላሉ። ሰላም ቆዩልኝ።